ሐዋርያ ሥራ 2 28 ላይ በመጨረሻው ቀን እንዲህ ይሆናል ይላል። ይሄ መጨረሻ የሚለውን አንዳንዶች የኢየሱስ ክርስቶስ መምጣት ጊዜ ነው የጀመረው፣ አንዳንዶች ደግሞ ቤተክርስቲያን ከተወለደችበት ጊዜ ነው የጀመረው ብሎ ይላሉ። ዕብራውያን አንድ አንድ እስከ ሦስት ስንመለከት እግዚአብሔር በነቢያት በብዙ አይነት መንገድ ተናግሮን በዘመን መጨረሻ ግን ይለና በአንድ ልጁ ተናገረን ይላል ገላትያ አራት ላይ ሄዳችሁ ስታዩ የዘመን ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የሆነውን ልጁን ላከ ብሎ ይላል። ስለዚህ የመጨረሻው መጀመሪያ የክርስቶስ መወለድ ነው ማለት ነው። ለምን ታሪክንም ቀይሯል። አደለ ዓመተ ዓለም ይባል የነበረው በክርስቶስ መወለድ ምክንያት ዓመተ ምሕረት ብሎ ጀምሯል። ስለዚህ ከቤተክርስቲያን ልደት ይልቅ የክርስቶስ ኢየሱስ መምጣት የመጨረሻው መጀመሪያ እንደሆነ በእንደዚህ ነው እማምነው። ይህ ላልተመካ ሪሶርስ ቢኖር አፍሪካ ውስጥ ሪሶርስ ታቅፈን ላዩ ላይ ቁጭ ብለን እርስ በርሳችን በብሔርና በቋንቋ በቁጫ መሬት ላይ ነው የምንጣለው። ግን አሁንም ድረስ አይናቸው እኛ ጋር። በቀደም የቡርኪና ፋሶ ፕሬዚዳንት ከፈረንሳይ ጋር ግብ ግብ የገጠመበትና ሊገሉት የግድያ ሙከራ የተደረገበት ምድሪቱ ላይ ያለውን ሪሶርስ መምጠቅ ስለለመዱ ከዛ መቀወር አመት ስለሚፈልጉ ጥቅማቸውን ለማስጠበቅ ነው፣ ሌላ ለምንም አደለ። ይህ ሰው ደግሞ ኖ በህይወት እያለው የእኛን ሀገር ሪሶርስ አትበዘብዙም፣ ትውልዱ ሊጠቀምበት ይገባል። ተመልከቱ እንግዲህ፣ እኛም ሀገር ጋር ስንመጣ እንግዲህ አሁን ቻይና ሁለተኛ ሀገሯ ነው ኢትዮጵያ ማለት አብዛኛው ፖፑሌሽን እነሱ ናቸው፣ በሆቴሉ በምኑ ስትሄዱ እና በደንብ አድርገው ኤክስፕሎይት እያደረጉ ነው። እኛ ሀገር ውስጥ ያለውን ነገር በድብቅም በእጃዙርም አድ ምኑን እያሹለጉ እያስወጡ ሳምታይምስ እያዙበት ወቅራል ስለዚህ እነኚህ ሰዎች አቴንሽናቸውን አፍሪካ ላይ አድርገው አፍሪካም መጥተው ብዝበዛ፣ ቅኝ ግዛት እያደረጉ ብዙ ነገር ሲወስድ እንግዲህ ጌታም ከመጣ የተሰጠንን እንደዛ ሰውዬ መክሊት ተሰጥቷቸው ሁለቱ መክሊታቸውን ተጠቅመውበት ትርፍ አስገኙ፣ አንደኛው ግን ወስዶ ቀበረው ይላል። ቀበረውና ቁጭ አርጎት ሲመጣ ራው የምታጭልነህ በቃ እንዳለ ቁጭ አረኩልህ ያውልሃለሁ። አንተ ሀኬተኛ ባሪያ ያለው ማ ነገር እኔ እንደዚህ እንደሆን ብታቅበት ኑሮ ለሌላው እንዲነግድበት ትሰጥ ነበር። እግዚአብሔር ከጠየቀ የሚጠይቀን አንዱ ሪሶርሳችን፣ ሪሶርስ ከሚጠይቅባቸው ዓለማት መካከል አንደኛና ዋነኛ ልትሆን የምትችለው አፍሪካ ነች ብዬ አስባለሁ። ምክንያቱም የተሰጠንን ሪሶርስ ሳንጠቀም ይኸው ምድር የተገለባበጠች ነው። የተሰጠንን ሪሶርስ ሳንጠቀም እየተባላን በብሔር በጎሳ ነገር በመፍተል በእንደዚህ እያልን ምድር ያላትን ነገር እያጣች ነው። ስለዚህ እንደ ሪሶርስ እንደ ሪሶርስ እንኳን መጠቀም የሚገባንን ነገር ሳንጠቀም ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ መክሊታችሁን ወዴት አኖራችሁት፣ የሰጠኋችሁን ነገር ምን አደረጋችሁበት ነው። ኤክስፕሎይት እያደረግን ያለን ነገር መብላት ለስንት ለሌላው ሀገር መትረፍ የሚችል ነገር እያለን እርስ በርሳችን እየተብላላን በፖለቲካ እየተናቆርን ያለን ሪሶርስ እየበሰበሰ ውጪ ላይ ውጭ አለም ላይ ያሉ ሰርድ ወርልድ ላይ ያሉ ሰው ሀገራት የእኛን ሪሶርስ ለመበዝበዝ እንደዚህ አይናቸውን አፍጠው ቀንና ለሌት ነው፣ በሳተላይት እየተቆጣጠሩ እየተከታተሉ ለመበዝበዝ በዛ የሚቀናቀናቸው ካለ ልክ እንደ ቡርኪና ፋሶ ፕሬዚዳንት አስወግደው የሚፈልጉትን ነገር ማግኘት ነው የሚፈልጉት ይሄ የመጨረሻው መጨረሻ አካባቢ ላይ እንግዲህ አንዱ ነገር ወደፊት እንደዚህ አይነት ሰር ወልድ ሊነሳ ይችላል ተብሎ ይጠበቃል። ይሄ ሰው ሰራሹ ሲሆን እንግዲህ በሰው ሰራሽ መልኩ ብዙ ነገር ውስጥ ገብተናል። ነፍስ እስከሚቀር ድረስ ሌላውን ነገር ሰርተው ምናምን ስጋ ወስደው ሰው ማዳቀል ሰው ማዕፀኑ ሳይጠቀም በሌላ ማፀን ተከራይቶ እንዲህ አይነት የረቀቁ ነገሮች፣ በእግዚአብሔር ስራ ላይ መመጻደቅን የሚያመጡ ነገሮች አድርገን ጥግ ድረስ ደርሰናል። እግዚአብሔር ግብፃውያንን መቶ እስራኤላውያንን ያወጣ እንዲያወጣት ቃል የገባው የአሞራውያን፣ የፈሪዛውያን፣ የእያውያን፣ የኢያቡሳን ኃጢአት እስኪፈጸም ድረስ ነው ያለው። ጽዋቸው እስኪሞላ ጠበቀና በጸናች ክንዱ ነው ተገልጦ እስራኤልን ያወጣው። እግዚአብሔር ዛሬም ዝም ሲል የሰው ልብ በክፋት ይጨምራል። ዝምታው ግን ስላላየና ስላልሰማ ሰነፍ ወይም ዳተኛ ስለሆነ ሳይሆን ጽዋው እስኪሞላ ጣራውን እስኪነካ ድረስ ይጠብቃል። ከዚህ በፊት በተፈጥሮ ከተከሰቱ ነገሮች ውስጥ አንዱ ኮረና ነው። ኮረና ሲመጣ አንድም ሰው በምንም ሊመካ እንደማይችል እስኪገባው ድረስ ነው ያደረገው እግዚአብሔር። ሃይማኖት ሊያድን አልቻለም። ገንዘብ ሊያድን አልቻለም። ገንዘባቸውን አውጥቶ ጥለዋል። ስልጣን ሊያድን አልቻለም። ዋይትሃውስ ውስጥ መኖር ሊያስጥል ሊያድን አልቻለም አልቻለም። ስለዚህ ሰው ሁሉ በእግዚአብሔር ፊት ተንበረከከ። ጣሊያን ሀገር ብራቸውን በመስኮት እየአውጡ ሲሮ ታድነን አለ ብለን ታምነን ነበር፣ ግን ልታድነን አልቻልም። ለካ ሀብትም አያድንም ብሎ ገንዘባቸውም። ዋይት ሀውስ ውስጥ ያሉ ፕሬዚዳንቶች ሳይቀሩ በኮሮና ተመተዋል። ተመልከት፣ ግብረሰዶማዊነትን ግብረ ሰዶማዊነትን በመፍቀድ ወንድን ከወንድ ሴትን ከሴት ተመሳሳይ ጾታ በቤተ ክርስቲያን ሳይቀር በተቀደሰው ስፍራ ላይ ርኩሰት ቆሞ ስታዩ እንደተባለ የረከሰው ነገር በተቀደሰው ስፍራ ላይ ቆሞ ቄስ ተብሎ ትናንት ወንድና ሴት ያጋባ ሰው ሴትን ከሴት ጋር ሲያጋባ በአይናችን አይተናል፣ ሰምተናል ሰምተናል። ይህንን የሚነግረን የለም መደንዘዛችንን የሚያሳይ ዘንድ እንዲህ አይነት ነገሮች በቤተክርስቲያን ደረጃ ተከስተዋል። በቤተክርስቲያን ደረጃ እነኚህ ነገሮች ተከስተዋል። ኮረና ምድሪቱን እንድትመታር ጸጥረጭ ሁሉ ደጁን ዘግቶ ሲገባ ድረስ ስለዚህ በተፈጥሮ እየሆነ ያለውን ነገር ስናይ መሬት እየተንቀጠቀጠች እየተንሸራተተች ሰው እየዋጠች ነው። ከነነሱ በረዥም ጊዜ የሚታወቁ ከሰው አይምሮ ውስጥ የማይጠፉ ህንፃዎች ወደ ምድር ሆድ ውስጥ ገብተው ብዙዎች ተረስተዋል። አሰቃቂ የሚባል ግድያ በሀገራችን ሆኗል። ሕፃን ልጅ ክፉና ደግ ማታውቅ ሕፃን ተደፍራ ተንጠልጠላለች። ሁለትም ሶስትም። ይሄ ሁሉ የሆነ ግን ኮንሽስነስ የለም። ውይ አላለም። አልደነገጥንም፣ አልፈራንም፣ አላለቀስንም፣ አልጾምንም፣ በእግዚአብሔር ፊት ራሳችንን አላዋርድንም። በዚህ አይነት ጉዳይ የመጀመሪያ ድንጋጤ ሊሰማ የሚገባው የሃይማኖት መሪዎች ናቸው፣ ሃይማኖቱ አካባቢ ያሉ ሰዎች ናቸው። በዚህ ጉዳይ ደንግጠው ኡ ብለው ልብሳቸውን ቀደው በእግዚአብሔር ፊት ጾም ሊያውጁ አልፈው ደግሞ በመንግስት ላይ ጫና በማድረግ ህብረተሰቡ ይህን ጉዳይ ፓብሊክ በሆነ መልኩ እንዲያወግዝ ማድረግ ሲገባ ለወንበር ሽሚያ ለስልጣንና ጥቅማ ጥቅም ሽሚያ ወረቀት ስንማዘዝ ስክሪፕቶ ስንማዘዝ መግለጫ ስናወጣ እንከርማለን እግዚአብሔር ስለ ምድሪቱ የሃይማኖት መሪዎችን በመጀመሪያ ደረጃ ይጠይቃል በመጀመሪያ ደረጃ በመጀመሪያ ደረጃ የሚጠይቀው የሃይማኖት መሪዎች ምክንያቱም እግዚአብሔር እንደ ኦቨርሲር አስቀምጧል የበላይ ጠባቂ አድርጎ አስቀምጧል እንደገና እንደ ካህናት አስቀምጧል ስለምድሪቱ ሊማልዱ ስለ ምድሪቱ ልንማልድ ስለ ምድሪቱ በፈረሰበት በኩል በእግዚአብሔር ፊት ልንቆም እግዚአብሔር መጀመሪያና ፊተኛ አድርጎ ያስቀምጠው የሃይማኖት ሰዎች ፍትህ ሲጓደል፣ ፍርድ ሲጠፋ፣ ሰዎች በግብ ሲገደሉ፣ ምንም አይነት ኢሰብአዊ የሆነ ነገር ሲፈጠር የመጀመሪያ ድምፅ ማሰማት ያለባቸው የሃይማኖት መሪዎች ናቸው። የሃይማኖት ተቋማት ጉባኤ ተብሎ የኮሚቴው ብዛት ግን አንድም ነፍስ ያለው ነገር ሲሰሩ አንመለከት። መንግስት ነው የሚያዋቅራቸው፣ ራሳቸው እንኳ መዋቅር መያያዝ አቅቷቸው የምናምን ጉባኤ የምናምን ጉባኤ እየተባለ ግን፣ የምናምን ጉባኤው ራሳቸውን ማዕረጋቸውን የሚያሳዩበት እንጂ አንድ ቀንም እንባቸውን አፍሰው ልባቸው ተሰብሮ እየሆነ ባለ ጉዳይ ሲያለቅሱ እኔ አላየውም፣ አልሰማሁም፣ አልሰማሁም። ስለ ስልጣን ነው የሚጮሁት፣ ስለ ወንበር ነው የሚጮሁት። ሊቆናጠጥ ነው፣ ሊናጠቀኝ ነው፣ በዚህ ሊያደርግ ነው፣ ይሄን ሊቀማኝ ነው፣ ይሄን ላጣ ነው የሚል ሰልፊሽነት እንጂ በቀጥታ ምሳሌ በመሆን አደባባይ ወጡ፣ ኑና ከኔ ጋር አልቅሱ፣ ንስሐ ግቡ ብሎ ያላላየንም። የሆነ ነገር መንግስት የሆነ ነገር ሲል የንስሐ ምናምን ጉባኤ ይባላል። ተመልከቱ፣ እግዚአብሔር ግን እውነተኛ መመለስ እውነተኛ ንስሐን ይፈልጋል። ስለዚህ ተፈጥሯዊ ምልክቶች እንደገና ሰው ሰራሽ ምልክቶች በሰፊው ሆነዋል። ከዚህ በኋላ የሚቀረው የመጨረሻው መጨረሻ የጌታችን ኢየሱስ ክርስቶስ መምጣት ነው። ከመምጣቱ በፊት ግን አንድ ተስፋ ያለን የመንፈስ ቅዱስ ሪቫይቫል ወይም ደግሞ ሁለተኛው የኋለኛው ዝናብ ነው።